ተወዳጇ ዘማሪት አቦነሽ አድነው ምን ገጠማት? ምንድነው ልጇስ ወጥታ የተናገረችው? የሕመሟ ምክንያትስ ምንድን ነው? እግዚአብሔርን እናመልካለን። ሰላም ጤና ይስጥልን። ውድ የቻናላችን ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ ያደርጉ ወደአሁኑ መለከቁት መረጃዎችን ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ ታሪክ እንግዲህ በጣም በኦርቶዶክስ እምነት ተከታዮች ዘንድ ብዙ ዘማሪያኖች ተከስተዋል ማለት ነው። ከነዛ መካከል አልፎ ብዙ ፈተናዎችን አልፎ በህዝብ ዘንድ በከፍተኛ ሁኔታ ዘማሪያቸው የተደመጠላቸው ተወዳጅ ከሆኑት ዘማሪያን መካከል አንዷ እንቁ ዘማሪት የምትባለው አቦነሽ አድነው ነች። ዘማሪት አቦነሽ አድነው በጣም ረጋ ያለች፣ በተለይ ደግሞ ለስለስ ባሉ ድምጾቿ በኦርቶዶክስ እምነት ተከታዮች ዘንድ በርካቶች ተወዳጅነት አግኝታለች ማለት ነው አልፎ የተለያዩ እምነት ተከታይ ሲሰሙም ተደምጧል። ብዙም የሷ ድምፅ ወይም ዘማሪው በጣም በርካቶቹ እንደሚወዱላትና እንደሚያከብሩላትም ነው። እንደምታወቀው አብዛኛው ኢትዮጵያውያን ዘማሪዎች እንግዲህ ኑሯቸውን በስደት ወይም ከባህር ማዶ ነው የሚያደርጉት። አገልግሎ ብዙ ነገር እዚህ ካደረጉ በኋላ ትንሽ ቆይቶ ኑሯቸውን ከባህር ማዶ ሲያደርጉም ተስተውሏል። ልጆቻቸውን እዛ ወልዶ ሲያሳድጉም ተስተውሏል። እንግዲህ የባህር ማዶ ኑሮ፣ የስደት ኑሮ በጣም አሳዛኝና አስከፊ እንደሆነ አቶ ልሰ ገልጾም ተስተውሏል። በገዛ ህዝባቸውትን ከፍተኛ ተወዳጅነትና አድናቆት አክብሮት አላቸው ማለትም ነው። ስለዚህ አቦነሽ አድነው በጣም በህዝብ ዘንድ አክብሮት አላት። ኢትዮጵያውያን እዚ በርካታ ቁጥር ያላቸው ኢትዮጵያኖች ይወዷታል። ታማ መተኛቷን፣ ሰርጀሪ መሰራቷን የእሷለች ሚዲያ ላይ በመውጣትም ገልጻለች። ጸሎት አድርጉላት በማለት ነው እናቴ ታማ ብኛለች እና በልቤ እናንተን እንድነግራችሁ ሰርጀሪ እንደምታወቀው በጣም በሚያሳዝን ሁኔታ እንግዲህ የሕመሙ መንስኤ በርካቶችን ጥያቄ ውስጥ የከተተ ጉዳይም ሆኗል። እንግዲህ እንቁና እንደ አይን ብሌን በርካቶች የምወዷት ዘማሪት በዚህ ሁኔታ ሕክምና ላይ እንደምትገኝ ጀምርም ደግሞም አልፋ ተከታተሉኝ ብላለችም። ዘማሪት አቦነሽ አድነው ሰርጀሪ ከመሰራቷ በፊት ዝማሬ ዘምራ ነበረ። ጥሪ ማቅርባ ጸልዩልኝ በማለትም በርካቶችን ልብ የነካ መልእክት ነበር ያስተላለፈችው። ሰርጀሪ ከመሰራቷ በፊት በዝማሬ ነበረ ሰርጀሪ ሩም በጣም በሚገርም ሁኔታ በርካቶችን ያስገረመ ክስተትም ሆኗል። ዶክተሮች ፊት ስትዘምር ነበር ለስላሴ ክብር እንዘምራለን በዚህም በህዝብ ዘንድ ከፍተኛ በርካታ ቁጥር ያላቸው ኢትዮጵያኖች ከልብ የመወዷትና የሚያከብሯት በጣም ትህትና ወይም ትሁት እንደሆነች በርካቶቹ ከልብ እንደመወዷት ጀምርም ነው። ከዚህ በፊት ዘፈኑ ዓለም ላይ ሞክራ ነበር እንደማይጠቅም አውቃ ወደ አሁኑ ወደ ዝማሪው ዓለም እንደገባች ሀሳቧ ስትገልጽ ነበረ። ለስለስ ባለው ድምጾቿ በርካታ ኢትዮጵያኖች ሲወዷትና ሲያከብሯት ነበር። እንደምታውቀው ኢትዮጵያን ኦርቶዶክስ ተዋሂዶ ቤተ ክርስቲያን ረጅም እድሜ ካስቆጠሩት በኢትዮጵያ ታሪክ ረጅም እድሜ ካስ ከሚቆጠሩት ሃይማኖቶች መካከል አንዱና ፍርቀዳጅ ነው። በተለይ በኢትዮጵያ ፍደል ዙሪያ ጥንታዊት፣ በኢትዮጵያ ስልጣኔ ዙሪያ ኢትዮጵያ የራሷ ቋንቋና ፍደል ያላት ሀገር እንድትሆነም ወሳኝ ሚና የተጫወተ የሃይማኖት ተቋም ነው ማለት ነው። ከነገስታቶች ጋር የነበረው ወይም ግንኙነት በጣም ጠንክር ያለ እንደሆነም እንደ ሌሎች ቤት እምነት እንዳልሆነም ታሪኮችና እውነታዎች ያስረዳሉ ማለትም ነው። የኢትዮጵያ ኦርቶዶክስ ተዋሂዶ ቤተ ክርስቲያን ብዙ መስዋዕትነት ከከፈሉት ከኢትዮጵያ ቤተ ክርስቲያን መካከል አንዷ እንደሆነችና ሀገሪቷ በማረጋጋት በአንድነት ዙሪያ የተቻለውን ሁሉ እንዳደረገችም ነው። እንግዲህ እነዚህ ተቋማት የራሱ አዝያዜም ስልት አለው፣ ህግ አለው። ዝማሬ ደግሞ ያሬዳዊ ዝማሬ ሲሆን ለስለስ ያለ በጣም ረጋ ያለ በርካቶቹ እንደሚወዱ ጀምርም ነው፣ በተለይ ያሬዳዊ ዝማሬ። ለዚህም ነው ሃይማኖት የማይገድበው ማንም በያሬዳዊ ክራር በበገና ስዘምር ስርዓቱን በጠበቀ መልኩ ስዘምር በርካታ ቁጥር ያላቸው ኢትዮጵያኖችም ይወዱታል። አልፎም ደግሞ የተለያዩ ውጭው ዓለም ላይ ምክንያቱም ኢትዮጵያ የራሷን የባለ አምስት ቅኝት በማስመልከትም በኢትዮጵያ በዓለም ዘንድም ለማስታወቅ ከፍተኛ ሚና እየተጫወተ ያለው የያሬዳዊ ዝማሬ እንደሆነ በርካቶቹ የገለጹ እንደሚገኙ ጀምርም ነው። በያሬዳዊ ዝማሬ ደግሞ በርካቶቹ በሷ ዝማሬ እንደሚወዱ እንደሚያደምጡላት ነው የምትታወቀው። እንግዲህ አቦነሽ አድነው ማለት ነው። ሌሎች እንግዲህ እነ ይልማ ኃይሉ የተለያዩ ዘማሪዎች አሉ። አንጋፋ ዘማሪዎች ከነዛ መካከል እንግዲህ አንዷ አቦነሽ አድነው ነው። ሰርጀሪ ተሰርታ በአሁኑ ሰዓት ሕክምናን እየተከታተለች እንደምትገኝ ጀምርም ነው። ፍጹም ደህንነትን በርካታ ቁጥር ያለ የሚያደርጋቸው ኦርቶዶክስ ተዋሂዶ እምነት አልፎም ምድቅ በተለያዩ እምነት ተከታዮች ለእሷ ፍጹም ደህንነትን እየተመኙላት ይገኛሉ። ልጆቷ እንግዲህ ወታ ሚዲያ ላይ ያስተላለፈችው በተሰባበረ አማርኛ፣ ምክንያቱም ተወልዳ ያደገችው ምናልባት እድገቷ አሜሪካ ሊሆን እንደምችልም ነው አክሰንቷ ወይም አነጋገር ወይም ቅላሴዋ ወደዛ እንደሚያቀና ጭምርም ወደ እንግሊዝኛ እንደሆነ ጭምርም፣ ለህዝብ ያላት ፍቅር ለሀገሯ ያላት ፍቅር ልጆቿንም እንዴት ኮትኮታ እንዳሳደገችም ነው በርካቶችም እየገለጹ ያሉት። ምክንያቱም በኢትዮጵያዊነትና በሀገር በአንድነት በፍቅር በመቻቻል መንፈስ ለምሳሌ ልጆቿ እንዲያድጉ የበኩሏን አስተዋጽኦ እንዳደረገችም ነው። እውነታው እንደሚያስረዳውም ሁኔታዎቹ እየገለጹ ያሉት አቦነሽ አድነው አሁን ያለችበት ሁኔታ አሳዛኝ ቢሆንም የማይታለፍ ነገር እንደሌለ ጭምርም ነው። እንደምታልፍም ምንም ጥርጥር እንደሌለ ጭምርም ሰርጀሪ ተሰርታ ህክምናን እየተከታተለች እንደምትገኝ ጭምርም ተስፋ እንዳለው ጭምርም ነው። እንደምትድን ሀክሞቿም እንግዲህ የመረጃ ምንጮች እየገለጹ ያሉት የህክምና ባለሙያዎቿም ተስፋ እንዳለውና እንደምትድን ጭምርም ነው። ሰርጀሪው በተሳካ ሁኔታ እንደተጠናቀቀ ጭምርም ነው ሰርጀሪ በፊትም ደስተኛ እንደነበረች ጨምርም በእርጋታ ደግሞ ዘምራ ወደ ሰርጀሪ ሩም እንደገባች ጨምርም ነው። እንደ ሌሎች እንግዲህ በኮማ ውስጥ ያለች ሳትሆን ሰርጀሪ ተሰርታለች። እንግዲህ ልጅቷ እንግዲህ የኢትዮጵያ ሕዝብ ጸሎት እንዲያደርጉላት በጸሎት እንደተማጸነች ጨምርም ለሕዝብ ያላቸውን ፍቅር ለሕዝብ ለማሳወቅ ያለችበትን ሁኔታ ደግሞ ሕዝቡ እንዳይጨነቀ ለማሳወቅ እንደሆነም ጨምርም የወጡት መረጃዎችን በማስመልከትም ነው። በቅርቡ እንግዲህ ሙሉ በሙሉ አገግማ እንደምትቆም ጨምርም አጠቃለያን በማስመልከትም ነው የወጡት መረጃዎች የሚያሳዩት አሁን ያለችበት ሁኔታ በአሳዛኝ ቢሆንም የማይታለፍ ነገር የለም እንደምታለፍ ጭምርም ነው። ከዚህ በፊት ብዙ ፈተናዎችን በህይወቷ ያሳለፈች ወይም ያለፈች ጀግና ሴት እንደሆነችም ነው። ልጅቷ ስለ እናቷም የመሰከረችው አጠቃላይ ያን በማስመልከት ዘማሪት አቦነሽ አድነው አሁን ያለችበት ሁኔታ አስቸጋሪና በስጋ ደግፎ ለሚያይ በጣም ከባድ ሁኔታ ሊሆን ይችላል። በፈጣሪ የማይታለፍ የለም። በጣም በሚያሳዝን ሁኔታ አሳዛኝ ሁኔታ ውስጥ እንደምትገኝ ጀምረም የደረሱንም መረጃዎችን በማስመልከት ቀዶ ጥገና ጉዳይን በማስመልከት ስፔሻሊስቶቹ የገለጹትን በማስመልከትም ነው። በሰላም በቅርቡ ከሆስፒታል እንደምትወጣ ጀምረም ምንም ጥርጥር እንደሌለ ጨምርም ነው። አሁን ለጊዜው ግን ትንሽ ስርጅሪ እንኳን በጣም ከባድ ነው። በጣም ልብ ይሰብራል በማለት ነው። በርካቶችም ሀሳባቸውን እየገለጹ እንደሚገኙ ጀምረም የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት አቦነሽ አድነው ነው። አሁን ያለችበት ሁኔታ ከባድ ሁኔታ ቢሆንም እንደምታልፍም ምንም ጥርጥር እንደሌለ ጀምረም ልጅቷም የእሷና ጠንካራ እንደሆነች ጀምረም ስልና ከእናቷ ጥንካሬ እንግዲህ ከልጅ በላይ የሚያውቅ የለም። ከዚህ በፊትም ስለምታውቅም ምን ያህል ውጣ ውረዶችን አሳዛኝ ሁኔታዎችን እንዳሳለፈች ስለምታውቅ፣ አሁን ግን በፈጣሪ አሁንም እንደምታለፍ ጨምርም ነው። እሷ እየገለጸች ያለችው ጸሎት አድርጉላት በማለትም ጥሪ ያስተላለፈችውን በማስመልከትም ነው። ማንም ሃይማኖት ሳይገድበው እንዲጸልይላት ጥሪ እንደቀረበ ጨምርም፣ እጅግ አሳዛኝና ልብ ሰባሪ ክስተት ውስጥ እንደምትኖር ጀምርም አሁን የደረሱን መረጃዎችን በማስመልከትም ነው። ለእናንተ ይዤላችሁ የመጣሁት እስካሁን ድረስ አብሬያቸው ቆዩት ሚኪ ነኝ፣ ከሚኪታ ቦረንፎ ተሳትፎ ለዚህ ቁም ነገር ዘይል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኝ እንዲሁም የዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ያን ሲያደርጉ ወዳሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግ ላልሰሙት እንዲደርስ ያድርጉ። በወቅታዊ ነት አጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።